በ2017 በጀት ዓመት ስድስት ቢሊዮን ብር የሚያወጡ የፕሮጀክት ግንባታዎችን እያከናወነ መሆኑን ኅብር ኮንስትራክሽን ኮርፖሬሽን አስታወቀ። የኮርፖሬሽኑ የ2017 በጀት ዓመት የስድስት ወራት የእቅድ አፈጻጸም ግምገማን አስመልክቶ ጋዜጣዊ መግለጫ ተሰጥቷል። ቴድሮስ ድሉ ተከታትሎታል። የኅብር ኮንስትራክሽን ኮርፖሬሽን በአማራ ክልል ከሚገኙ 12 የልማት ድርጅቶች መካከል አንዱ ነው። ኮርፖሬሽኑ በተያዘው የበጀት ዓመት የባህር ዳር ከተማ አስተዳደር የኮሪደር ልማትን ጨምሮ በክልሉ የተለያዩ አካባቢዎች እንዲሁም ከአማራ ክልል ውጭ የአስፋልትና የድልድይ ግንባታዎችን በማከናወን ላይ ይገኛል። የኅብር ኮንስትራክሽን ኮርፖሬሽን የ2017 በጀት ዓመት የስድስት ወራት የዕቅድ አፈጻጸሙን አስመልክቶ ጋዜጣዊ መግለጫ ተሰጥቷል። መግለጫውን የሰጡት የኅብር ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ አቶ መብት አድማስ በበጀት ዓመቱ ስድስት ቢሊዮን ብር የሚያወጡ ፕሮጀክቶች ግንባታቸው እየተከናወነ ነው ብለዋል። በመንገድ ፕሮጀክት ግንባታ ስራዎችና በድልድይ ግንባታ ስራዎች ጥሩ አፈጻጸሞችን አሳይተናል። ከ68 ፐርሰንት በላይ መፈጸም ችለናል ማለት ነው። በይሄ በፊዚካል አፈጻጸሙን ወስደን ካየነው፣ በፋይናንሻል አፈጻጸም ካየነው ወደ አንድ ነጥብ ሰባት ቢሊዮን ብር በላይ ነው ያደረግ ነው። ባለፉት አመታት በስድስት ወራት ውስጥ ከ400 ሚሊዮን ብር በላይ የሚያወጣ የፕሮጀክት ስራ እንደማይሰራ የገለጹት ስራ አስፈጻሚው በዚህ ስድስት ወራት በተሰራው ስራ የተሻለ ትርፍ ተገኝቷል ነው ያሉት። በትርፍ ደረጃም ካየነው ከዚህ በፊት በስድስት ወራት ውስጥ አትርፈን አናቅም ነበሩ ነት ለመናገር በሁለተኛው አመት በጋው ላይ የምንሰራቸው ስራ ነው ወደ ትርፍ የሚያመጣ ነው የነበረው። በዚህ አመት ደግሞ ከ256 ሚሊዮን ብር በላይ ማትረፍ ችለናል ማለት ነው፣ በሰራነው ስራ ማለት ነው። እና የትርፍ እድገቱን እያየ ነው ስንመጣ እያደገ ይመጣል። በኅብር ኮንስትራክሽን ኮርፖሬሽን በሚከናወኑ ፕሮጀክቶች ለዜጎች ስለተፈጠረው የስራ እድል የኮርፖሬሽኑ ስራ አስፈጻሚ አቶ መብት አድማስ ተከታዩም ብለዋል። የስራ እድል ፈጠራ ላይም የሰራነው ስራ ጥሩ ነው ተብሎ የሚወሰድ ነው። ከ3 ሺ በላይ ለሚሆኑ ዜጎች የስራ እድል ፈጥረናል። በተለይ ደግሞ እንደ ምሳሌ ልንወስደው የምንችለው በኮሪደር ልማቱ ላይ የፈጠርነው የስራ እድል በጣም የሚገርም ነው የነበረው። በወር ከ30 ሚሊዮን ብር በላይ ለቀን ሰራተኞች ብቻ ምን ከፍለው ማለት ነው፣ ከ30 ሚሊዮን ብር በላይ ለቀን ሰራተኞች፣ አንድ ሺህ በላይ ለሚሆኑ ሰራተኞች የስራ እድል መፍጠር ችለናል ማለት ነው። ከዚያ በላይ ደግሞ ለማህበራት፣ በማህበር ለተደራጁ ወጣቶችም እንዲሁ የስራ እድል የፈጠርንበት ሁኔታ አለ። እንዳያችሁት ኮሪደሩ ላይ ግሪነሪ ስራዎች አሉ። የእግረኛ መንገድ ንጣፍ ስራዎች አሉ። የመብራት ስራዎች አሉ። ከዚያ በተረፈ ደግሞ አከራዮች አሉ። ማሽነሪ ተሽከርካሪ የሚያከራዩ ሳፕላየሮች አሉ እና በዚህ ኮሪደር ስራ በስድስት ወራት ውስጥ ብቻ ከ600 ሚሊየን ብር በላይ ለአቅራቢዎቻችን እንዲሁም ደግሞ ለቀን ሰራተኞች ከ600 ሚሊዮን ብር በላይ የሆነ ስራ መፍጠር ይችላል ማለት ነው። የተለያዩ ማህበራዊ ኃላፊነትን እየተወጣ የሚገኘው የኅብር ኮንስትራክሽን ኮርፖሬሽን በበጀት ዓመቱ መጨረሻ ከ500 ሚሊዮን ብር በላይ ትርፍ ለማግኘት እየሰራ መሆኑን በመግለጫው ተመላክቷል።